ሰላም ናችሁ ሆይ ሰላማችሁ፣ ብዙ ዝት ይበልልኝ። በቪዲዮ እየጠፋሁኝ ነው፣ ትንሽ አሞኝ ነበረ። ዛሬ ግን ልጄን ጥርሷን ላሳጥብ መጥቼ እዚህ። ስለዚህ ስለ ሆስፒታል ላወራችሁ እፈልጋለሁኝ። በመጀመሪያ ነገር በጣም ደስ የሚለው አንድን ነገር በጥሩ ንያ ስትገቡበት፣ ወላሂ ነገሮች ይስተካከልላችኋል። ልጄ የዛሬ አምስት ዓመት ወይም አራት ዓመት የኮረና ጊዜ አምስት ሺህ ሪያል ከፍዬ ነበር። ጥርሷን ያሳከሙት ና ማንም የሚያምነኝ የለም እኔ ቤተሰቦች ና ፋቱራ ነበረ ሆስፒታሉ የሚያምነው ማለት ነው። አሁን ግን አልሐምዱሊላ ልጅም እየተስተካከለችልኝ፣ ሰዎችም እየተረዱ፣ ዶክተሮቹም የበለጠ ግንዛቤ ሲኖራቸው አድሮ ብዬ ዛሬ ጥርሷን በስነ ስርዓት ታጥባለች ማለት ነው እና በወሬ ወሬን ያመጣዋል እና ስለዚህ ታከም ሰው ከፈለክ እኔ አመጣ አላሃለሁ። ችግር የለም። በተለይ ደግሞ ፓስፖርትና ይቃማ የሌላቸውን የምታክም ከሆነ ስለው ወላሂ እንዴት እንትንናሌ። ምንም ችግር የለም። እነዚህ ሰዎች ፓስፖርትና ይቃማ ያልኖራቸው ምክንያት አላቸው። ችግር አለ፣ ችግር አላቸው ማለት ነው። እና እነዚህን ሰዎች በዚህ እንኳን ጊዜ ባከማቸው ደስ ይለኛል። በሚፈልጉበት ጊዜ ከጁማ ብላችሁ ዋጋው ስንት ነው ብላችሁ እንደማትጠይቁ እርግጠኛ ነኝ። ግን ሎኬሽን እንድላክላችሁ ወረፋ እንድትይዙ ጠዋት ከሰዓ ሽራ እስከ ሰዓ ዋህድ፣ እንደገና ደግሞ ከሰዓት ሀምሳ እስከ ሰዓ ሽራ ዶክተሩ አለሁ ብሏልና መታችሁ እዚህ ሆስፒታል ላይ መታከም ትችላላችሁ። አድሬሱን አስቀምጥላችኋለሁ። ሀሉምዬንም እንዴት እንዳሰገድ ታከመች አሳያችኋለሁ ማለት ነው። ይሄ ድል እንዳያመልጣችሁ። ይሄው ልጅ በጣም ደስተኛ ነች። ትንሽ ፈርታ ነበረ፣ ግን አልሐምዱሊላ አሁን ይሄው ደስ ብሏት፣ ሹፌር እየጠበቅን ነው። ላችኋለሁኝ አልሐምዱሊላ። ሰላም አሌይኩም ረህመቱላ በረካቱ። ተመልሽ የመጣሁኝ አህላምዬ እንግዲህ እንደዚህ ነው ስትታጠብ የነበረችው። ምንም ማደንዘዣ ምናምን ነገር የለም። ፍርሃቱ እንዳለ ሆኖ ግን እኔ ከጎኗ ነኝ። ይሄው እየቀረጽኳት ነው። ስለተገረምኩና ስለተደነቅኩኝ ምንም ሳላወራው በፊት ነው ልቀርጾ ስለው ቀርጫለኝ፣ ቀረጽኩ ማለት ነው። እኔ አሁን ይሄንን ዝም ብዬ ለራሴ ዩቱብ ብዬ ነው እንጂ የቀረጽኩት እንደዚህ ፈቅዶ ወይም ለአስቦ እንደዚህ ካለ ኢጋማ ወይም ካለ ፓስፖርት ሰውን ያክምልናል ብዬ አልነበረምና እዋት ልጄ በዚህ መልኩ በደንብ አድርጋ ታጥባ እምትሞላም ነበረቻት። ተሞልቶላት በጣም ደስተኛ ሆና ወጥታለች። እኔም በጣም ደስተኛ ሁኜ ወጥቻለሁኝ። መጀመሪያው ላይ ቪዲዮ ድምጽ በደንብ ካልተሰማችሁ፣ ከጧት ሰአ ሽራ እስከ ሰአ ዋህድ ድረስ ማታ ካሱር በኋላ ደግሞ ከሰአ ካምሳ እስከ ሰአ ሽራ ይሰራሉ ማለት ነው። ስልክ ቁጥር አስቀምጥላችኋለሁ፣ እንዳትሳሳቱ። ሰውየው ማን ነው? ራሱ ፎቶውንም ጭምር አስቀምጥላችኋለሁ። ለምን ጠይቄዋለሁ፣ እሺ ብሎኛል። ገብታችሁ እኛ የመጣ ነው ባዚዛ ጠሪቅ ነው ባህላም ጠሪቅ ነው ስትሉት፣ በጣም እንደሚረዳ ያውቃል። አስለን ስትደውሉ ሎኬሽን እንፈልጋለን፣ ሀጅዝ ማድረግ እንፈልጋለን፣ ስንት ሰዓት ነው የምትገባው የምትወጣው ስትሉት ያቃል ኢትዮጵያዊኖች መሆናችሁን እስካወቀ ድረስ የግድጋማና ፓስፖርት እንዳትጠየቁ ያደርጋል ደረታችሁን ነፋ አድርጋችሁ ኪሳችሁን ሞላ አድርጋችሁ ሂዳችሁ መታከም ትችላላችሁ አንድ አንድ ነገር አለ ዶክተር አንድ ጥርስ ስንት ታጥባለህ አንድ ጥርስ እንድትታረጋለህ አይባልም ሂዶ አይቶ ነው ዋጋ የሚያወጣው እንጂ በስልክ ምንም የሚፈጠር ነገር የለም ይሄንን ማስተካከል አለባችሁ ቤተሰብ ኦኬ ወላኪን በማንኛውም ነገር እኔ ኃላፊነት ወስዳለሁኝ እስከ ተወሰነ ድረስ ኃላፊነት ወስዳለሁኝ። ልጅም ሙራጅ አ ስላላት ስለምከታተል ሂዳችሁ በደንብ ካልተንከባከባችሁ፣ በደንብ ካልሰራላችሁ ለምንድን ነው በደንብ ያልሰራቸው እንደ ብልህኝ አልነበረም ወይ ብዬ ማለት ይችላለሁ። ዱላ ማነሳሰው አይደለሁም። ስለዚህ ይሄንን ነገር ተጠቀሙበት እንዳያልፋችሁ ለማለት ፈልጋለሁኝ። ይሄ ነው እውት ያህላምን ስራ ይሄ ሆስፒታል ያለበት ቦታ ሃይፋ ሞል አጠገብ ነው። እንደምታዩት አያችሁት። አሉሚ በጣም ደስተኛ ነች ስራዋን ጨርሳ። ይሄውላችሁ፣ ለኛ ቤት በጣም ቅርብ ነው እንደምታዩት በጣም ደስ የሚል ሆስፒታል ነው። አልሀምዱሊላህ እኔ ደስ ብሎኛል። ልጄ ዚህ መታ ጥርሷን አሳጥባለች። በጣም ተቸግሬ የነበረ ምን ሄና ማፊ ኦኬ። ቦታውን በደንብ አርጌ ላሳያችሁ። ሁሉ ጽድቅት ያለ ሆስፒታል ነው። ኦኬ የታ ፌን ሃይፋሞል ልሓደ ይኸውላችሁ፣ እዚህ ጋ ሃይፋሞል ይታያል ማለት ነው። ስድስት ቁጥሩ ቅርብ ነው። ዱኬሽን አስቀምጥላችኋለሁ፣ ስልክ ቁጥር አስቀምጥላችኋለሁ። እንሻአላ ዶክተር ትራኤ ወምሳ